ገንዘብ ሳይኖር ቴት ይጠቀለል ብለሽ ነው? ማን ገንዘብ ሳይኖር ገንዘብ፣ አረ ችግር ስቱዲዮ መክፈት አስቤ ያለሁ ጋይሶች እንደት ናችሁ ሰላም ነው አሪፍ ነው ለላላን እኛ እግዚአብሔር ይመስገን እንደት ናችሁ እና ስቱዲዮ መክፈት አስቤ ዴት እንዴት መክፈት እንዳለብኝ